የጌታ ጸጋ ይብዛላችሁ የመጽሐፍ ቅዱስ አንባቢያን ቤተሰቦቻችን። ዘፍጥረት አንድ መስከረም አንድ ብለን ጀምረን እስከ ጳጉሜ አምስት ራዕይ 22 ድረስ የምናደርገው ጉዞ ዛሬ ሰላሳ አንደኛ ቀኑ ላይ ደርሷል። ዛሬ የምናነበው የመጽሐፍ ቅዱስ ክፍል ዘሌዋውያን ምዕራፍ 7፣ 8ና 9 የሚሆነው አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ምዕራፍ 7 የበደል መስዋዕት ሕግ ይህ ነው። ቅዱሰ ቅዱሳን ነው። የሚቃጠለውን መስዋዕት በሚያርዱበት ስፍራ የበደሉን መስዋዕት ያርዱታል። ደሙንም በመሰዊያው ላይ በዙሪያው ይረጨዋል። ስቡንም ሁሉ ላቱንም፣ ሆድ ዕቃውንም የሚሸፍነውን ስብ ያቀርበዋል። የሁለቱን ኩላሊቶች፣ በእነርሱም ላይ በጎድኑ አጠገብ ያለውን ስብ በጉበቱም ላይ ያለውን መረብ ከኩላሊቶቹ ጋር ይወስዳል። ካህኑም ለእግዚአብሔር የእሳት ቁርባን እንዲሆን በመሰዊያው ላይ ያቃጥለዋል። እርሱ የበደል መስዋዕት ነው። ከካህናት ወገን የሆነ ወንድ ሁሉ ይበለዋል። በተቀደሰ ስፍራ ይበሉታል፤ ቅዱሰ ቅዱሳን ነው። የኃጢአት መስዋዕት እንደሆነ እንዲሁ የበደል መስዋዕት ነው፤ ለሁለቱ አንድ ህግ ነው። በእርሱ የሚያስተሰርይ ካህን ይወስደዋል። ማንኛውንም ሰው የሚቃጠል መስዋዕት የሚያቀርብ ካህን ያቀረበው የሚቃጠለውን መስዋዕት ቁርበት ለዚያ ካህን ይሆናል። በእቶን የተጋገረው የእህል ቁርባን ሁሉ በመቀቀያ ወይም በምጣድ የበሰለው ሁሉ ለሚያቀርበው ካህን ይሆናል። በዘይትም የተለወሰው ወይም የደረቀውን የእህል ቁርባን ሁሉ ለአሮን ልጆች ሁሉ ይሆናል፣ ለሁሉም ይሆናል። ሰው ለእግዚአብሔር የሚያቀርበው የደህንነት መስዋዕት ሕግ ይህ ነው። ለምስጋና ቢያቀርበው ከምስጋናው መስዋዕት ጋር በዘይት የተለወሰ የቂጣ እንጎቻ፣ በዘይትም የተቀባ ስስ ቂጣ፣ በዘይትም የተለወሰ መልካም ዱቄት ያቀርባል። ለምስጋና የሚሆነውን የደህንነት መስዋዕት ባቀረበ ጊዜ እርሾ ያለበትን ኅብስት ያቀርባል። ከቁርባኑም ሁሉ ለእግዚአብሔር የማንሳት ቁርባን እንዲሆን ከእነርሱ አንዱን ያነሳል። እርሱም የደህንነት መስዋዕት ደም ለሚረጨው ካህን ይሆናል። ለምስጋና የሚሆነው የደህንነት መስዋዕት ስጋ በሚቀርብበት ቀን ይበሉታል። ከእርሱ እስከ ነገ ምንም አያድርም። የቁርባኑም መስዋዕት የስዕለት ወይንም የፈቃድ ቢሆን መስዋዕቱ በሚቀርብበት ቀን ይብሉት። ከእርሱም የቀረውን በነጋው ይብሉት። ከመስዋዕቱ ስጋ እስከ ሶስተኛው ቀን የሚቆየው በእሳት ይቃጠላል። በሶስተኛው ቀን ከደህንነት መስዋዕት ስጋ ቢበላ አይሰምርም፣ ላቀረበው ሰው የተጠላ ይሆንበታል እንጂ ቁርባን ሆኖ አይቆጠርለትም። ከእርሱም ቢበላ ኃጢአቱን ይሸከማል። እርኩስ ነገር የሚነካውን ስጋ አትብሉት፣ በእሳት ይቃጠል። ንሱ የሆነ ሰው ሁሉ ግን ከስጋው ይብላ። ሰውም የረከሰ ቢሆን ለእግዚአብሔር ከሆነው ከደህንነት መስዋዕት ስጋ ቢበላ ያ ሰው ከህዝቡ ተለይቶ ይጥፋ። ማናቸውንም ርኩስ ነገር ቢነካ የሰውን ወይም የረከሰን እንስሳ ወይም ሌላውን የተጠላ እርኩስን ነገር ቢነካ ለእግዚአብሔር ከሆነው ከደህንነት መስዋዕት ስጋ ቢበላ ያ ሰው ከህዝቡ ተለይቶ ይጥፋ እግዚአብሔር ሙሴን እንዲህ ብሎ ተናገረው የእስራኤል ልጆች እንዲህ ብለህ ተናገራቸው የበሬ ወይም የበግ ወይም የፍየል ስብ ከቶ አትብሉ የሞተውን ስብ አውሬ የሰበረውን ስብ ለሌላ ተግባር አድርጉት ነገር ግን ከእርሱ ምንም አትብሉ ለእግዚአብሔር በእሳት ከሚቀርበው ከእንስሳ ስብ የሚበላ ሁሉ ያ የበላ ሰው ከህዝቡ መካከል ተለይቶ ይጠፋልና በማደሪያዎቻችሁም ሁሉ የወፍ ወይም የእንስሳ ደም ቢሆን አትብሉ ደም የሚበላ ሰው ሁሉ ያ ሰው ከህዝቡ መካከል ተለይቶ ይጥፋ እግዚአብሔርም ሙሴን እንዲህ ብሎ ተናገረው የእስራኤል ልጆች እንዲህ ብለ ተናገራቸው ለእግዚአብሔር የደህንነት መስዋዕት የሚያቀርብ ሰው ቁርባኑን ለእግዚአብሔር ከደህንነቱ መስዋዕት ያመጣል የእርሱ እጆች ለእግዚአብሔር የእሳቱን ቁርባን ያመጣሉ ፍርምባው በእግዚአብሔር ፊት ለመወዝወዝ ቁርባን ይወዘውዝ ዘንድ ስቡንና ፍርምባውን ያመጣል ካህኑም ስቡን በመሰዊያው ላይ ያቃጥላል ፍርንባውም ለአሮንና ለልጆቹ ይሁን። ከደህንነት መስዋዕታችሁ ቀኝ ወርቹን ለማንሳት ቁርባን እንዲሆኑ ለካህኑ ትሰጡታላችሁ። ከአሮንም ልጆች የደህንነት መስዋዕት ደሙንና ስቡን ብለሚያቀርብ ለእርሱ ቀኝ ወርቹ እድል ፈንታው ይሆናል። የሚወዘወዘውን ፍርንባና የሚነሳውን ወርች ከእስራኤል ልጆች ከደህንነት መስዋዕታቸው ወስጃ አለው ለካህኑ ለአሮንና ለልጆቹም ለዘላለም እድል ፈንታ እንዲሆን ከእስራኤል ልጆች ዘንድ ሰጥቻቸዋለሁ። እግዚአብሔርን በክህነት ያገለግሉት ዘንድ ባቀረባቸው ቀን ለእግዚአብሔር ከሆነ ከእሳት ቁርባን የአሮንና የልጆቹ እድል ፈንታ ይህ ነው። ለልጅ ልጃቸው ለዘላለም እድል ፈንታቸው እንዲሆን በቀባቸው ቀን የእስራኤል ልጆች የሰጧቸው ዘንድ እግዚአብሔር ያዘዘው ይህ ነው የሚቃጠል መስዋዕትና የእህል ቁርባን የኃጢአትና የበደል መስዋዕት የቅድስናና የደህንነት መስዋዕት ህግ ይህ ነው እግዚአብሔር በሲና ምድረ በዳ ቁርባናቸውን ለእግዚአብሔር ያቀርቡ ዘንድ ለእስራኤል ልጆች ባዘዘ ጊዜ በሲና ተራራ ለሙሴ ያዘዘው ይህ ነው ምዕራፍ ስምንት። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ አሮንን ከእርሱም ጋር ልጆቹን፣ ልብሱንም፣ የቅብአቱንም ዘይት፣ ለኃጢአትም መስዋዕት የሆነውን ወይፈን፣ ሁለቱንም አውራ በጎች፣ የቂጣውንም እንጀራ ሌማት ውሰድ፤ ማህበሩን ሁሉ ወደ መገናኛው ድንኳን ደጃፍ ሰብስባቸው። ሙሴም እግዚአብሔር እንዳዘዘው አደረገ፤ ማህበሩን ሁሉ ወደ መገናኛው ድንኳን ደጃፍ ተሰበሰቡ። ሙሴም ማህበሩን እግዚአብሔር ይደረግ ዘንድ ያዘዘው ይህ ነው አላቸው። ሙሴም አሮንንና ልጆቹን አቀረበ፣ በውሃም አጠባቸው። ሸሚዝም አለበሰው፣ በመታጠቂያም አስታጠቀው፣ ቀሚስም አለበሰው፣ ኤፉድም ደረበለት። በብልሃትም በተጠለፈ ቋድ አስታጠቀውና በእርሱ ላይ አሰረው። የደረት ኪስ በእርሱ ላይ አደረገ፣ በደረቱ ኪስ ውስጥም ኡሪምና ቱሚምን አኖረበት። እግዚአብሔርም ሙሴን እንዳዘዘው በራሱ ላይ መጠምጠሚያውን አደረገ። በመጠምጠሚያውም ላይ በፊቱ በኩል የተቀደሰውን አክሊል ቅጠል የሚመስለውን የወርቅ ምልክት አደረገ። ሙሴም የቅብአቱን ዘይት ወሰደ። ማደሪያውንና በውስጡ ያለውን ሁሉ ቀብቶ ቀደሳቸው። ከእርሱም በመሰዊያ ላይ ሰባት ጊዜ ረጨ። ይቀድሳቸውም ዘንድ መሰዊያውንና እቃውን ሁሉ፣ የመታጠቢያውን ሰንና መቀመጫውን ቀባ። ከቅብአቱም ዘይት በአሮን ራስ ላይ አፈሰሰ፣ ይቀድሰውም ዘንድ ቀባው። እግዚአብሔርም ሙሴን እንዳዘዘው ሙሴ የአሮንን ልጆች አቀረበ፣ ቀሚሶችንም አለበሳቸው፣ በመታጠቂያ ማስታጠቃቸው፣ ቆብም ደፋባቸው። የኃጢአትንም መስዋዕት ወይፈን አቀረበ። አሮንና ልጆቹም በኃጢአት መስዋዕት ወይፈን ራስ ላይ እጆቻቸውን ጫኑ። አረደውም። ሙሴም ደሙን ወስዶ በጣቱ የመሰዊያውን ቀንዶች ዙሪያ ቀባ፣ መሰዊያውንም አነጻው፣ ደሙንም ከመሰዊያው በታች አፈሰሰው፣ ያስተሰረይለትም ዘንድ ቀደሰው። በሆድ ዕቃውም ላይ ያለውን ስብ ሁሉ፣ የጉበቱንም መረብ፣ ሁለቱንም ኩላሊቶች ስባቸውንም ወሰደ፣ ሙሴም በመሰዊያው ላይ አቃጠለው። እግዚአብሔር ሙሴን እንዳዘዘው ወይፈኑን፣ ቁርበቱንም፣ ስጋውንም፣ ፈርሱንም ከሰፈሩ ውጭ በእሳት አቃጠለ። ለሚቃጠል መስዋዕትም የሚሆን አውራ በግ አቀረበ። አሮንና ልጆቹም በአውራው በግ ራስ ላይ እጆቻቸውን ጫኑ፣ አረደው። ሙሴ ደሙን በመሰዊያው ዙሪያ ረጨው። አውራውንም በግ በየብልቱ ቆረጠ። ሙሴም ጭንቅላቱን፣ ብልቶቹን፣ ስቡንም አቃጠለ። የሆድ እቃውንና እግሮቹንም በውሃ አጠበ። ሙሴም አውራውን በግ ሁሉ በመሰዊያው ላይ አቃጠለው። ይህ ጣፋጭ ሽታ እንዲሆን የሚቃጠል መስዋዕት ነበረ፣ እግዚአብሔር ሙሴን እንዳዘዘው ለእግዚአብሔር የእሳት ቁርባን ነበረ። ለቅድስናም የሚሆነው ሁለተኛውን አውራ በግ አቀረበ። አሮንና ልጆቹም በአውራው በግ ራስ ላይ እጆቻቸውን ጫኑ። አረደውም። ሙሴም ከደሙ ወስዶ የአሮንን የቀኝ ጆሮውን ጫፍ፣ የቀኝ እጁንም አውራ ጣት፣ የቀኝ እግሩንም አውራ ጣት አስነካው። የአሮንንም ልጆች አቀረበ። ሙሴም የቀኝ ጆሮቸውን ጫፍ፣ የቀኝ እጃቸውንም አውራ ጣት፣ የቀኝ እግራቸውንም አውራጣት ከደሙ አስነካ። ሙሴም ደሙን በመሰዊያው ዙሪያ ረጨ። ስቡንና ላቱን በሆድቃው ላይ ያለውን ስብ ሁሉ፣ የጉበቱንም ምረብ፣ ሁለቱንም ኩላሊቶች ስባቸውንም ቀኝ ወርቹንም ወሰደ። በእግዚአብሔር ፊት ካለው ከቂጣው እንጀራ ሌማት አንድ ቂጣ እንጎቻ፣ አንድም የዘይት እንጀራ፣ አንድም ስስ ቂጣ ወስዶ በስቡና በቀኝ ወርቹ ላይ አኖራቸው። ሁሉንም በአሮንና በልጆቹ እጆች ላይ አደረገ በእግዚአብሔር ፊት ለመወዝወዝ ቁርባን ወዘወዛቸው። ሙሴም ከእጃቸው ተቀብሎ በመሰዊያው በሚቃጠለው መስዋዕት ላይ አቃጠለው። የጣፋጭ ሽታ መቀደሻ ነበረ። እርሱም ለእግዚአብሔር የእሳት ቁርባን ነበረ። ሙሴ ፍርምባውን ወስዶ በእግዚአብሔር ፊት ለመወዝወዝ ቁርባን ወዘወዘው፤ እግዚአብሔር ሙሴን እንዳዘዘው፣ ይህ ለቅድስና ከታረደው አውራበግ በግ የሙሴ እድል ፈንታ ሆነ። ሙሴም ከቅብአቱ ዘይትና በመሰዊያው ላይ ካለው ከደሙ ወስዶ በአሮንና በልብሱ ላይ በልጆቹና በልጆቹን ልብስ ላይ ረጨው። አሮንንና ልብሱንም ልጆቹንም የልጆቹንም ልብስ ቀደሰ። ሙሴም አሮንንና ልጆቹን አላቸው፣ ሥጋውን በመገናኛው ድንኳን ደጃፍ ቀቅሉ፣ አሮንና ልጆቹ ይበሉታል ብዬ እንዳዘዝኩ በዚያ እርሱንና በሌማቱ ያለውን የቅድስናውን እንጀራ ብሉ። ከስጋውና ከእንጀራውም የተረፈውን በእሳት ታቃጥሉታላችሁ። ሰባት ቀን ይክናችኋልና፣ የክህነታችሁ ቀን እስኪፈጸም ድረስ ሰባት ቀን ከማህበሩ ድንኳን ደጃፍ አትውጡ። በዚህ ቀን እንደተደረገ ለእናንተ ለማስተሰሪያ ይደረግ ዘንድ እንዲሁ እግዚአብሔር አዘዘ። እግዚአብሔር እንዲሁ አዞኛልና እንዳትሞቱ በመገናኛው ድንኳን ደጃፍ ሌሊቱንና ቀኑን ሰባት ቀን ተቀመጡ። የእግዚአብሔርንም ስርዓት ጠብቁ። አሮንና ልጆቹም እግዚአብሔር በሙሴ እጅ ያዘዘውን ሁሉ አደረጉ። ምዕራፍ 9 በስምንተኛው ቀን እንዲህ ሆነ። ሙሴ አሮንንና ልጆቹን የእስራኤልንም ሽማግሌዎች ጠራ። አሮንንም አለው፣ ስለ ኃጢአት መስዋዕት ከመንጋው እንቦሳውን፣ ስለሚቃጠልም መስዋዕት አውራውን በግ ነውር የሌለባቸውን ወስደ በእግዚአብሔር ፊት አቅርባቸው የእስራኤልን ልጆች ዛሬ እግዚአብሔር ይገለጥላችኋልና ለኃጢአት መስዋዕት አውራ ፍየልን፣ ለሚቃጠልን መስዋዕት ነውር የሌለባቸውን አንድ ዓመት የሆናቸውን እንቦሳና ጠቦትን፣ ለደህንነትም መስዋዕት በሬንና አውራ በግን፣ በዘይትም የተለወሰ የእህል ቁርባንን በእግዚአብሔር ፊት ይሰዉ ዘንድ ውሰዱ ብለህ ንገራቸው። ሙሴም ያዘዛቸውን ወደ መገናኛው ድንኳን ደጃፍ መጡ። ማህበሩም ሁሉ ቀርበው በእግዚአብሔር ፊት ቆሙ። ሙሴም ታደርጉት ዘንድ እግዚአብሔር ያዘዘው ይህ ነው፤ የእግዚአብሔርም ክብር ይገለጥላችኋል አለ። ሙሴም አሮንን ወደ መሰዊያው ቀርበ፣ የኃጢአትህን መስዋዕትና የሚቃጠለውን መስዋዕትህን ሰዋ፣ ለራስህና ለሕዝቡ አስተሰሪ እግዚአብሔርም እንዳዘዘ የሕዝቡን ቁርባን አቅርብ፣ አስተሰሪላቸውም አለው። አሮንም ወደ መሰዊያው ቀርቦ ስለ ራሱ ኃጢአት መስዋዕት የሆነውን እምቦሳ አረደ። የአሮንም ልጆች ደሙን አቀረቡለት፣ ጣቱንም በደሙ ውስጥ ነክሮ የመሰዊያውን ቀንዶች አስነካ፣ ደሙንም ከመሰዊያው በታች አፈሰሰው። እግዚአብሔርም ሙሴን እንዳዘዘው ከኃጢአቱ መስዋዕት ስቡንና ኩላሊቶቹን የጉበቱንም መረብ በመሰዊያው ላይ አቃጠለ። ስጋውንና ቁርበቱን ከሰፈር ውጪ በእሳት አቃጠለ። የሚቃጠለውንም መስዋዕት አረደ። የአሮንም ልጆች ደሙን አመጡለት፣ እርሱን በመሰዊያው ላይ በዙሪያው ረጨው። የሚቃጠለውንም መስዋዕት በየብልቱ ራሱንም አመጡለት፣ እርሱን በመሰዊያው ላይ አቃጠለው። የሆድ ዕቃውንና እግሮቹንም አጠበ። በመሰዊያውን በሚቃጠለው መስዋዕት ላይ አቃጠለው። የሕዝቡንም ቁርባን አቀረበ። ስለ ሕዝቡ ለኃጢአት መስዋዕት የሆነውን ፍየል ወስዶ አረደው፣ ስለ ኃጢአትም እንደ ፊተኛው ሰዋው። የሚቃጠለውን መስዋዕት አቀረበ፣ እንደ ሥርዓቱም አደረገው። የእህሉንም ቁርባን አቀረበ፣ ከእርሱም እፍኝ ሙሉ ወስዶ በጠዋት ከሚቃጠለው መስዋዕት ሌላ በመሰዊያው ላይ አቃጠለው። ስለ ሕዝቡ የሆነውን የደህንነት መስዋዕት በሬውንና አውራ በጉን አረደ። የአሮንም ልጆች ደሙን አመጡለት፣ በመሰዊያው ላይ በዙሪያው ረጨው። የበሬውንና የአውራውንም በግ ስብ ላቱንም የሆድ ዕቃውንም የሚሸፍነውን ስብ ኩላሊቶቹንም የጉበቱንም መረብ አመጡለት። ስቡንም በፍርምባዎቹ ላይ አደረጉ። ስቡንም በመሰዊያው ላይ አቃጠለ። እግዚአብሔር ሙሴን እንዳዘዘው አሮን ፍርምባዎቹንና ቀኝ ወርቹን በእግዚአብሔር ፊት ለመወዝወዝ ቁርባን ወዘወዘው። አሮንም እጆቹን ወደ ህዝቡ ዘረጋ፣ ባረካቸውም። የኃጢአቱንም የሚቃጠለውንም የደህንነቱንም መስዋዕት ከሰዋ በኋላ ወረደ። ሙሴና አሮንም ወደ መገናኛው ድንኳን ገቡ፣ ወጡ። ህዝቡንም ባረኩ። የእግዚአብሔር ክብር ለህዝቡ ሁሉ ተገለጠ። እሳትም ከእግዚአብሔር ዘንድ ወጣ። በመሰዊያው ላይ የሚቃጠለውን መስዋዕት ስቡንም በላ። ህዝቡም ሁሉ አይተው እልላሉ፣ በግንባራቸውም ወደቁ። ጸጋ ይብዛላችሁ። በያላችሁበት ማታ ሶስት ሰዓት ላይ ቲክቶክ እና ቴሌግራም ላይ ተገናኝተን ደግሞ በጥልቀት እንድናጠና ግብዣ አደርግላችኋለሁኝ። ሻሎም